የራሳችንን እንዳታ ሊሆን ይችላል፣ አብርተን እየተጠቀምን ያለው ዋይፋይ ሊሆን ይችላል፣ እየተጠቀምን ያለው ማለት ነው። ብቻ ግን የሆነ ቦታ ኢንተርኔት ከፍተን ኢንተርኔት እየተጠቀምንበት ባለንበት ሰዓት ማለት ነው የምንጠቀመው ኢንተርኔት እጅግ በጣም ቀርፋፋና አዘግ ከሆነ ማለት ነው፣ እኛ በዚህ አፕሊኬሽን መፍትሄውም መቅረፍ እንችላለን ማለት ነው። ለምሳሌ የኢንተርኔት አክሰስ፣ ብዙ አይነት አክሰስ አለ፣ ቱጂ አለ፣ ስሪጂ አለ፣ ፎርጂ አለ፣ ፋይቭጂ አለ። እነዚህ የኢንተርኔት አክሰሶች እንደ ደረጃዎቸው ነው እኛን ሰፖርት ማድረግ የሚችሉት ወይም አገልግሎት መስጠት የሚችሉት ማለት ነው። ለምሳሌ ፎርጂ ሰፖርት በሚያደርግበት ቦታ ሲልጂን እንጠቀም ብንል ፎርጂ ሰፖርት ስለሚያደረግ አሪፍ አገልግሎት እናገኛለን። ነገር ግን ሲልጂ ሰፖርት በሚያደረግበት ቦታ የፎርጂን አክሰስ እንጠቀም ብንል መጠቀም አንችልም። ለምን? ደካማ ስለሆነ ያለንበት ቦታ ማለት ነው። ስለዚህ በዚህ አፕሊኬሽን በዋናነት የማሳያችሁ ማለት ነው ኢንተርኔት እየተጠቀምን ኢንተርኔት ደካማ ለሆነብን ወይም ያለንበት ቦታ ኢንተርኔት አክሰሱ ደካማ ከሆነ ማለት ነው፣ ይህንን አፕሊኬሽን በማውረድ የምንጠቀመውን ኢንተርኔት ፐርሰናሊ ፕራይቬት አድርገን በራሳችን ኮንትሮል አድርገን መጠቀም የምንችልበትን መንገድ ነው ማሳያችሁ፣ ማለት ነው። አይ ሆፕ ተወዱታላችሁ። ተጠቀሙበት ማለት ነው። ሰላም ሰላም፣ ሁሉ ኢትዮጵያን እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ሰላም ጤናና ፍቅር ከእናንተ ጋር ይሁናለሁ። ዛሬም እንደተለመደው እንግዲህ አንድ ጠቃሚ ነገር ነው ያልኩትን አንድ ቲፕ ይዤላችሁ መጥቻለሁ። ይሄውም የኢንተርኔት ፍጥነታችንን ሊጨምርልን የሚችል ማለት ነው። እኔ ተጠቅሜበታለሁ በጣም ቴስት አድርጌው በጣም ተመችቶኛል ማለት ነው። እናንተም ይሄን ነገር ገብታችሁ ከፕሌይ ስቶር አውርዳችሁ መጠቀም ትችላላችሁ። አይ ሆፕ ተወዱታላችሁ። ለምሳሌ የኦንላይን ስራ እየሰራችሁ ላይቭ መግባት ለማትችሉ ማለት ነው፣ ፕሮሞሽን ሊሆን ይችላል የተለያዩ ስራዎችም ማለት ነው መስራት ለማያስችላችሁ ወይም ኢንተርኔታችሁ ደካማ ለሆነባችሁ በዚህ አፕሊኬሽን ችግሩን መቅረፍ ትችላላችሁ ማለት ነው። ገላግሌ ብየዋለሁ። እናንተም ገብታችሁ ሞክሩትና ይህንን አፕሊኬሽን ከወደዳችሁት ወይም ደግሞ ከተመቻችሁ ገላግሌ ብላችሁ ኮሜንት አድርጉልኝ። እንዲሁም ደግሞ ይጠቅማል ካላችሁ ለሌሎች ሼር ማድረጋችሁን እንዳትረሱ። አፕሊኬሽኑ እንደ ማንኛውም አፕሊኬሽን ከፕሌይ ስቶር በቀላሉ ዳውንሎድ አድርገን ፎን አድርገን መጠቀም ብቻ ነው ማለት ነው። አከፋፈቱን እስከ መጨረሻው ከመጀመሪያው እስከመጨረሻው መጨረሻው ያሳያችኋለሁ። አይሆፕ ተወዱታላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮአችንንም ደግሞ ላይክ አድርጉት። ቅንነት ከዚህ ጀምራል ማለት ነው። በነገራችን ላይ ብዙ ሰብስክራይበሮች አላችሁ። እኔም ያው ዩቲዩብን ትቼው ስለከረምኩኝ ብዙ እንትን የለውም ብዙ ቪዲዮ የለውም። ቢሆንም ግን አዳዲሶች ካላችሁ እስኪ ይህን ዩቲዩብ ለማነቃቃት እኔን ሰፖርት ማድረግ ትችላላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮ እንለፍ። ኦኬ ውድ ተመልካቾች እንግዲህ እንደተለመደው አፑን ለማውረድ በመጀመሪያ ደረጃ ወደ ፕሌይ ስቶራችን ክሊክ አድርገን ከገባን በኋላ ማለት ነው። እታች መተን ሰርች ባሩ ጋር አንድ ጊዜ የሰርች አይኮኗን ክሊክ እናደርገዋለን ማለት ነው። ላይ አሁንም ሰርች አይኮን ጋር እንሂድና ክሊክ እናደርግና ዋርፕ ብለን እንጽፋለን ማለት ነው። ልክ እንደዚህ አድርገን ስንጽፍለት ማለት ነው። እኔ ካሁን በፊት ኦልሬዲ ስላወረድኩት እንደዚህ ይመጣልናል። ዋርፕ ዋን ፖይንት ዋን ፖይንት ዋን ፖይንት እያለ አራት ጊዜ አንድ ቁጥር ያለበት ፕላስ ደግሞ ፋስተር ኤንድ ሴቨር ኢንተርኔት የሚለውን ይሄንን አንድ ጊዜ ክሊክ አድርገን እንመርጥለታለን ማለት ነው። ዘንድ ከዛ በመቀጠል ለእናንተ ኢንስታል ነው የሚላችሁ ወይም ዳውንሎድ አድርጉ ነው የሚላችሁ ገና ለመጀመሪያ ጊዜ ስታወርኩ ስለሆነ ማለት ነው። ለእኔ ኦፕን ብዬ ነው የሚገባው። ኦኬ አሁኔ ኦልሬዲ ስላወረድኩት ኦፕን የሚለውን አንድ ጊዜ ክሊክ አድርጌ ይገባለሁ። ዘን እንደምትመለከቱት በዚህ መልኩ ይመጣል። እናንተ ዳውንሎድ ስታደርጉት አለው አለው የሚል ይመጣላችኋል፣ ወይም ደግሞ ፐርሚሽን ትሰጥታላችሁ ማለት ነው። ከዛ በኋላ ምንም አይነት ፕሮሰስ አይጠበቅባችሁም። እዚህ ጋችን መጥተን ኦን ማድረግ ብቻ ነው። አሁን እንደምትመለከቱት እኔ ኦፍ አድርጌዋለሁ እናንተን ለማሳየት ማለት ነው። እናንተ ኦን ማድረግ ብቻ ነው የሚጠበቅባቸው ማለት ነው። ኦኬ ኦን እናድርገውና የተወሰኑ አንዳንድ ሴቲንጎችን ወይም አሁን ላይ ያወቁትን ሴቲንግ አሳያችኋለሁ ማለት ነው። በነገራችን ላይ ብዙ በርካታ ሴቲንጎች አሉት። እነሱን ወደፊት ደግሞ እየገባው ቴስት እያረኩኝ የማሳያችሁናል ማለት ነው። ከዛ በፊት እዚህ ጋር እንደምትመለከቱት ታች ዋርፕ ፕላስ ብሎ አፕግሬድ ፎር አን ኤቨን ቤተር ኢንተርኔት ነው የሚለው በቃ ኢንተርኔታችንን ፕራይቬት አድርገን የምጠቀምበት መንገድ ነው ማለት ነው። አንድ ጊዜ ክሊክ ላርገውና አብረን እንየው። አሁን ኮኔክሽን ያው የፈለገ ነው ቼኪንግ ኮኔክሽን እያላይ ነው። ኦኬ እንጠብቅ። እንደምትመለከቱት አሁን ኮኔክትድ ብሏል። እዚህ ጋር ዩር ኢንተርኔት ኢዝ ፕራይቬት ብሏል። ያ ማለት እኛ ያለንበት ቦታ ወይም እኛ የምንጠቀምበት ኢንተርኔት አካባቢ ማለት ነው ፕራይቬት አርገነዋል። ጀስት በቃ ፐርሰናል ይሆናል ማለት ነው። በራሳችን ኮንትሮል አድርገን ይዘነዋል ማለት ነው። ስለዚህ ፕራይቬት ሆነ ማለት ደግሞ እኛ የምንጠቀበት ኢንተርኔት ሀይ የሆነ ፍጥነት ይኖረዋል ማለት ነው። እስኪ ይሄን አንድ ጊዜ ኦፍ እናድርገውና የሚመጣውን ደግሞ እንየው። እንደምትመለከቱት እዚህ ጋር የተለያዩ ዝርዝር እንትኖች አሉ። ለምሳሌ ፓውዝ ፎር 15 ሚኒት ዋን ሆር ምናምን የሚል አለ። ለምሳሌ እናንተ 15 ደቂቃ ወይም ደግሞ ለ15 ደቂቃ ካጠፋነው በኋላ በራሱ ኦን መሆን ይችላል። እንዲሁም ለአንድ ሰዓት አለ። ፓውዝ አገን መልሶ በራስ ኦን ይሆናል። እዚህ ጋር በመቀጠል ደግሞ ስዊች ቱ ዲኤንኤስ ኦን ሊሞድ እሚላለን እዚህ ጋር ብናደርገው ደግሞ የበለጠ በጣም ኢንተርኔቱ ፈጣን ይሆናል ማለት ነው። በነገራችን ላይ ኢንተርኔታችን አንሊሚትድ ካልሆነ ወይም ደግሞ መፍቶ ካልሆነ ኢንተርኔት ፍጥነቱ በጨመረ ቁጥር ማለት ነው ፍጆታውም በዛው ልክ ይጨምራል፣ ቶሎ ቶሎ ያድግብናል ማለት ነው። ልክ አንድ መኪና አክሰለሬሽኑ በጣም በጨመረ ቁጥር ወይም በጣም በፈጠነ ቁጥር ቤንዚል ወይም ናፍታ እንደሚበላ ማለት ነው። እዚህ ጋር ካረግነው የኢንተርኔት ፍጥነታችን በጣም ደግሞ ስፔሻሊ የተለየ ፍጥነት ይኖረዋል ማለት ነው። እስከ አንድ ጊዜ ክሊክ እናደርገውና እንየው። እታችን እንደምትመለከቱት አሁን ዩር ዲኤንኤስ ቫይረስ ብሎ ፕራይቬት ኤንድ ፋስተር ብሏል። እንግዲህ ፋስተር ማለት ከሁሉም ኮምፔር ሲያደረገው የበለጠ ነው ማለት ነው። ከነዛኞቹ ወይም ደግሞ ከመጀመሪያው የበለጠ ነው ዲኤንኤስ ላይ ካደረግነው የበለጠ ነው ከሁሉም ማለት ነው። እታች እንደምትመለከቱት እዚህ ጋር ኢኔብል ይምላለ። ይሄንን አንድ ጊዜ ክሊክ እናድርገዋለን ማለት ነው። እንደምትመለከቱት አሁን አፕዴት እያደረገ ነው ወይም ኮኔክሽን እየፈለገ ነው ማለት ነው። እዚህ ጋ ዩር ኢንተርኔትስ ፕራይቬት ብለዋል። እንግዲህ በዚህ መልኩ ኢንተርኔት ፍጥነታችንን መጨመር እንችላለን፣ ወይም ፕራይቬት ወይም ኮንትሮል አድርገን መጠቀም እንችላለን ማለት ነው። ኔክስት ደግሞ እስኪ ቴስት እያረኩኝ የማያቸው ነገሮች አሉ። እነሱን ደግሞ ለእናንተ የማሳውቅ ይሆናል። እዚህ ጋር ስንገባ እንግዲህ በርካታ ሴቲንጎች አሉ፣ ሶስት ስረዙ ላይ ማለት ነው። እዚህ ጋር አካውንት ምናምን የሚጠይቅ ነገር አለ። እነሱንም ወደፊት የምናያቸው ይሆናል። እኔ ለዛሬ ያወቁት ነው ሼር ያረኳቸው። አይሆፕ በጣም ትወዱታላችሁ ማለት ነው። የተለያዩ ኦንላይን ስራዎችን እየሰራችሁ ኢንተርኔታችሁ በጣም ፍጥነቱ ዘገምተኛ ከሆነ ማለት ነው በዚህ መልክ መጠቀም ትችላላችሁ ማለት ነው። አፕሊኬሽኑን በቀጥታ ፕሌስቶር ላይ እንዳሳዩችሁ ታገኙታላችሁ። ለምሳሌ ፖፖ ላይ እንደዚህ ትሬዠር ቦክስ እየሰራችሁ አምስት አምስት የሚሰጣችሁ ከሆነ ይህን አፕሊኬሽን በመጠቀም አብዛኛው ህዝብ እየተጠቀመ ያለው ይህን አፕሊኬሽን ነው በመጠቀም አርባ አርባ ኮይን መሰብሰብ ትችላላችሁ ማለት ነው። በርካታ ሴቲንጎች አሉ ማለት ነው። ለምሳሌ ይህም ስራቸው አለ፣ በፖ አለ፣ ቦሎ አፕ አለ፣ ኒክ አለ፣ ቢት አለ። እንደምትመለከቱት ሎሎ ያለ እዚህ ጋር ቢት አለ። የተለያዩ ኦንላይን ስራዎች አሁን መቼም በተለይ ደግሞ ከላይቭ ጋር የተያያዙ በርካታ ስራዎች አሉ። እነዚህን ስራ ስትሰሩ ይህን አፕሊኬሽን ኦን አድርጋችሁ መጠቀም ትችላላችሁ ማለት ነው። ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። በያላችሁበት ሰላማችሁ ይብዛልኝ።